በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌስያ የተሰኘ መርሐ ግብራችን ነው። ባለፈው ሳምንት የሁሉም ጉባኤ መምህር ስለነበሩት ሊቀ ጠበብት አይመረ ጸጋዬ ክፍል አንድን አቅርበንላችሁ ነበረ። የክፍል አንዱን ተከታይ ክፍል እንድትከታተሉን በታላቅ አክብሮት ጋብዘናችሁ በቅድስት ቤተ ክርስቲያን መካነ ምናኔ ተብለው ከሚጠሩ ቦታዎች መሃል የአብነት ትምህርት ቤት አንዱ ነው። ተማሪው በጸሎት ተወስኖ የእግዚአብሔርን ቃል በመማር ከብዙ ነገር ተለይቶ ይኖራል። በተለይም ትምህርቱን በእዝነ ልቦናቸው የሚያዳምጡት በአይነ ሕሊናቸው የሚመለከቱት ወደ ዘመድ ላለመመለስ ወስነው ወጥቶ የቀሩ ደቀ መዛሙርት ቁጥራቸው ብዙ ነው። ሊቀጠበብት አይመረ ጸጋዬ ትምህርት ቤትን የምናኔ ቦታ አድርገው ከዘመድ ተለይቶ ይኖሩ ነበር። የቅርብ ዘመዳቸው ርዕሰ ደብር መስፍን ስለዚህ ነገር እንዲህ ሲሉ አጫወቱ። እንግዲህ ሊቀ ጠበብታይ መረዘጋዬ አባቴም መምህሬም ናቸው። ከአባትም በላይ አባት ያው፣ የትንሽና የትልቅ ልጆች ነን። የእሳቸው አባት ጸጋዬ ያገኘው ናቸው። ይህኔ አባት ታረቀኝ ያገኘው ናቸው። እና እኔ አባት እኔ ለትምህርት እስከምደርስ ድረስ ያው አላውቃቸውም እኔ ያደጉት በትምህርት ቤት ነው። ያደጉት በትምህርት ቤት ነው። በትምህርት ቤት ሁሉን ነገር እስከሚያጠቃልሉና ወደ ትዳር እስከሚገቡ ድረስ ከትምህርት ቤት ከወጡ ጀምረው ወገን ዘመዶቻቸውን አያውቁም ነበር። እኔ ትምህርት ለትምህርት ደርቼ ቅኔ ተቀኝቼ ዜማ ሁሉ ተምሬ ከጨረሱ በኋላ የእሳቸው ጓደኞች ሆኑ። አንድ አባ ሳዬ የሚባሉ ነበሩ። አባተሰማ ከሚባሉ የተማሩ እሳቸውም መጀመሪያ ከአባ ሰማ የተማሩት ከአባተሰማ የተማሩ አባ ሳዬ የሚባሉ ሰው የነበሩና እርሳቸው ሁሉ ጊዜ ግሸን ይመላለሱ ነበር። በየዓመቱ ግሸን ይሄዳሉ። ሊቀጠበት ያሉት ደላንታ ነው። እሳቸው ግሸን ሲሄዱ ሁለታቸውን ግሸን ተገናኙ። ግሸን ተገናኝተው ሲኖሩ ከዚያ ትምህርት ቤት እንደተዋወቁ በስንት ዓመት በብዙ ጊዜ የተገናኙትና ከተገናኙ መጥተው ለቤተ ሰዎቻቸው ልጃችሁ እኮ አለ አሏቸው። ስማቸው አይመር የተባሉት ከዚያ ከተለዩ ነው። በፊት አራጌ ነበር የሚባሉት ስማቸው አራጌ ነው። አራጌም ይሏቸው ነበረ፣ አሸብርም ይሉ ነበር ይሉኛል እሳቸውን። ግን ምክንያቱም የተወለዱበት በ33 ዓመተ ምሕረት ነው።

የርዕሰ ደብር መስፍን ዋርላ መሄድ ለሊቀ ጠበብት ታየመረ ፀጋዬ ሌላ እቅድና መንገድ ከፈተ። ከዚያ የተገናኘን ከዚያ ጀምሮ ከእንግዲህ ከእኔ ጋር ለተወሰነ ጊዜ እንደኖርና በ62 ዓመተ ምሕረት በ62 ዓመት እጀን ከዚያ በኋላ እኔን ካገኙ በ63 ዓመታችሁ ወደ ሀገራችሁ ከእኔ ጋር ተማሪዎችን ይዘው መጡ። ሁለት ተማሪዎች ተከትሏቸው እኔን ይዘው አይለ ገብርኤል አብሮ ከሳቸው ነበረ። ኃይለ ገብርኤልን እኔን፣ አንድ ደግሞ ጓደኛችን ነበር። እሱን ይዘው ወደ ሀገራችን ተመለስ ነው። ከዚያ በኋላ ነው ዘመድ ያወቁት እንጂ ከዚያ በፊት እድሜ የልካቸውን እስከዚያ ድረስ የነበሩት በትምህርት ቤት ነው። እድሜ ያለቸውን ያደጉት የኖሩት ከዘመድ ተለይተው ማለት ነው። ከዘመድ ተለይተው ከዚህ ድረስ ወገኖችና ዘመዶቻቸውን አያውቁም ነበር። ቀደምት መምህራን ተማሪው ቃል እግዚአብሔርን መወሰኑን ግብረ ገብነት ያለው መሆኑን እንጂ ከሰማይ የወረደ ዝናብ ለማለፊያ ብሎ የሸረሸረው ፍኖተ ማይ ወንዝ ለመለያየትም ሆነ ለመዛመድ ምክንያት አድርገው የማይመለከቱት በመሆኑ የሊቀ ጠበብት አይመረ ጸጋዬ እውቀትና ትትና ዋላ አሲም ተክለ ሃይማኖት ላይ የነበሩትን አለቃ ሞላን ልባቸውን ገዝቶታል። ስማዳ ላይ ያሉ የሊቀ ጠበብት አይመረ ቤተሰቦች ደግሞ ልጃችን ተምርሃል፣ በቃ ወደ ሀገር ተመለስ፣ አትራቀም ብለው ጥያቄ አቅርበውላቸዋል። አያውቁም ነበር ከዚያ በኋላ አባቶቻችን፣ ዘመዶቻችን ከእንግዲህ በኋላ ይበቃሃል ወደ ሀገር ግባ ብለው ሲያባበሏቸው እሽ መጣለሁ ብሎ ቃል ገቡ። ቃል ከገቡ በኋላ ከዚያ ከነበሩበት አሲም፣ የነበሩበት ቦታ ላይ ታላቁ አባት እንደዚያው የባለቤታቸው አያታቸው ናቸው፣ አለቃ ሶቶ ይባላሉ። እሳቸው እዚያ ቦታ ተተች ስለሌላቸው፣ እሳቸው ከዚያ ሲያባበሏቸው ወደዚያ ትምህርት ዝማሬ ለመማር አስመስክሮ ለመምጣት እዚያ ዳህና ሚካኤል ይባላል። ዳህና ሚካኤል ይባል እኔና አንድ ጓደኛዬን ይዘን ይዘን ሁለታችን ይዘው ዳህና ሚካኤል አት መርጌታ ደግሞ ሙከብብ ዝማሬ ዝማሬ መብር ነበሩና፣ ከእሳቸው ሄድና ከእሳቸው ሄደን ዝማሬውን እንደተማሩ ተመልሰን ወደ ሀገራችን በቃላቸው ሊመጡ ሲሉ፣ እኒያ ሰውዬ አለቃ ሶተው አስገደዷቸውና፣ ቦታ የተተኪልኝ እባክህ። በዚያን ጊዜ ርስት ጉልት ነበረ የሚስተዳደረው በመርየትነት ነበረ። ብዙ ጥቅም ያላት ለነበራቸው በዚያ ባለቅነቱ ያን ለማን ሰጠው ነው። እባክህ ተተቺ ልጅ የተማረ ልጅ የለኝ እባክህ፣ አንተ ከዚህ ከኔ ጋር ዘመዱ ልጁ ነው ይኖር ብለው እሳቸው አስገድዷቸው። በዚህ ምክንያት እንግዲህ እሳቸው ከጎንደር ክፍለ አገር መተው ነበረ ከእኛ ደብር አሲም ደብረ በሥርዓት ቅዱስ አቡነ ተክለ ሃይማኖት ቤተ ክርስቲያን ያስተምሩ የነበሩትና የኛ አጎታችን አለቃ ስጦተው ሞላ ልክ እንደ ኒቆዲሞስ፣ በሀብት በእውቀት እንዲሁም በስልጣን ትልቅ የሆኑ ሰው ነበሩና እሳቸው ሙያቸውን፣ ችሎታቸውን አይተው የልጅ ልጃቸውን እንደ ዳሮላቸው፣ ይሄ ለእሳቸው በዛ ለመኖር የህይወት ጓደኛ ለማግኘት አንድ እንደ ትልቅ ነገር ነው ብዬ ነው የምገምተው። ከዛ በኋላም ደግሞ ደረጃ በደረጃ ከዚህ ማይደረስባት ልደታ እስከመጡ ድረስ ምንም እግዚአብሔር ያጎደለባቸው ወይም የቀነሰባቸው ነገር የለም። በጸሎትም ጸጋቸው የተለየ ነው። በአገልግሎትም ጸጋቸው የተለየ ነው። በማስተማር ስራውም ጸጋቸው የተለየ ነው። ሊቀጥበት አይመረጸጋ እዚያው እንደገና ለእኔ አባትና አንድ ጓደኛ ወንድም ወንድሙ ነበረ ያንን ይዘው ደብዳቤ ልከው እንደዚህ ሆኗልና እኑናከ እንግዲህ የኔን ጉዳይ እንድታዩልኝ ብለው ደብዳቤ ላኩ። እነዚህ ወንድሞቻችን የኔ አባትና አንድ ወንድሙ መጥተው ከዚህ ቦታ ላይ ያው እግዚአብሔር በፈቀደው እግዚአብሔር በወደደው ሁኖ ከዚያ ቦታ አግብተው እነዚህ ልጆች የፈጠሩ እነ ልጆች አገኙ። እንግዲህ ከዚያ በኋላ እኔም የትዳር የመሰሩት በስልሳ አራት ነው። በስልሳ አራት ጀመሩ ስልሳ አራትን እኔ አብሬ ከነሱ ጋር ቆየሁ። ከዚያ በኋላ በስልሳ አምስት እኔ ወደ ጎንደር ተመለስኩኝ። ወደ አቋቋም ቤት ሄድኩኝ። ከዚያ በኋላ ከሳቸው ጋር ተለያይተን ከእኔ ስመጣ ነው እንደገና ደግሞ እኔን መተው ድረው ነው የሄዱት። እንትን አንዲቷን ልጁ እንደወለዱ ከዚያ እኔን መተው እኔም መመለሴን ሲያዩ ሲሰተት መልእክት ደረሳቸው። መተው እኔን ድረው እኔን ደግሞ ትዳራ ሲይዘው ነው መልሰው የሄዱት እና እኔን ያሳደጉኝ እሳቸው ናቸው። ለዚህ ክብርም ያደረሱኝ እሳቸው ናቸው እና አባቴም መምህሬም ናቸው መምህረ ወንጌል የእግዚአብሔርን ቃል በአንደበቱ ተናግሮ በግብር ተርጉሞ በሰዎች ላይ ተጽዕኖን በመፍጠር ሰዎችን ወደ ጽድቅ መንገድ ይመልሳል። የኔታ ሊቀ ጠበብት አይመረ ጸጋዬ ወንጌልን በሕይወት ይኖሩታል፣ በግብር ይገልጹታል እንጂ መድረክ ላይ ቁሜ ልስበክ ብለው አያውቁም። ድምፅ አልባው ስብከታቸው በተማሪዎቻቸውና አካባቢው ሕዝብ ላይ ቀላል የማይባል ተጽዕኖን ግን ያሳድር ነበር። እሱ ያው የማስተማሩ ስራ ነው እንጂ የምክር ጊዜ ወይም ደግሞ የስብከት ጊዜ አልነበራቸውም፣ ላይኖራቸውም፣ አይኖራቸውም። ግን ምንድነው አርአያነታቸው ወይም ደግሞ የማስተማር ስራቸው እንትን ስለሆነ እሳቸውን ተከትሎ የሚሄድ ነው። አሁን በተለያዩ ቦታዎች በእንግሊዝም፣ በዚህ አዲስ አበባ ዩኒቨርሲቲም፣ በሌላ በተለያዩ ቦታዎች የእሳቸው ተማሪዎች አሉ ስርዓት ህግ አክብረው እሳቸውን መስለው የእሳቸው ተማሪዎች መስለው የሄዱት የእሳቸውን አርያና ተግባር ተከትሎ ለመሄድ የተደረገ ነገር ነውና በወቅቱ ወንበር ዘርግተው ሲያስተምሩም ማኅሌት ሲቆሙም በማኅሌትም እኮ እንትን የሚያደርጉት አለ። ስርዓት የሚያስተምሩት አለ። ያ ከስርዓት ውጭ ሆኖ እንትን ተማሪ እንትን በሚል ጊዜ በጸናጽል ነው ያውም እንትን የሚሉት ነገር የለም። ሌላ የሚገስጹት ነገር የለም በጸናጽል በኋላ ደግሞ ምክር የሚሰጡት አለ። ተሳስቶ ከሆነ ተማሪው በኋላ ምክር የለም፣ ልክ አይደለም፣ በዚህ ወቅት ያልከው ኃይለ ቃል የተናገርከው ትክክል አይደለም ብለው የሚሰጡበት ምክር አለ። ስለዚህ አስተማሪ ማስተማር ብቻ ሳይሆን ማስተማሩም በተግባር የሚገልጹ ናቸው። ይህንን አውቃለሁ። ሊቀ ሥዩማን ወልደ ሰንበት አለነ የሊቀጠበብት አይመረ ጸጋይ የቀድሞ ተማሪ የነበሩ ስለ መምህራቸው ጉባኤና ስለ አወጧቸው ደቀ መዛሙርት ይሄን ነገሩን። እነሱ በቁጥር ወንበር ዘርግተው የሚያስተምሩ እኔ የማውቃቸው ከሩቅ ነው። እንግዲህ ጊዜው ሩቅ ሆነና ይሄ ነው ላልል እችላለሁ። ከአስር በላይ ናቸው በወንበር ዘርግተው የሚያስተምሩ። ተማሪዎቻቸው 300 400 ተማሪ ነበር። አቋቋምና ዜማ በሚያስተምሩበት ጊዜ ይሄ የተማሪው ተማሪ የሚያስተምረውን ከቁጥር ውስጥ ሳናስገባ ነው ይሄ ያ በእሺ የሚቆጠር ነው እኮ እዛ ዓለመ መላእክት ወይም ማህበረ መላእክት ይመስል ነበር። ያቺ ደብር ቲም ደብረ ብሥራት ተክለ ሃይማኖት ቤተክርስቲያን ማህበረ መላእክት ወይም ደግሞ ዓለመ መላእክት ነበር የሚመስለው ተማሪው ሲ በዛ በኩል ሌላ የሚማራ አለ፣ አቋቋም የሚማራ አለ፣ በዚህ በኩል ቅዳሴ የሚማራ አለ፣ በዛ በኩል አቋቋሙን የሚቀጽላለ በዛ በኩል ጸመዱጋ የሚማራ አለ። ዓለመ መላእክት የሚቀጽለውም የሚማረውም ስናየው ሌላው እዚህ ከሳቸው ሲማር ሌላው ደግሞ ሄዶ ይቀጽላል፣ ቋጤ ድንጋይ ላይ ሆኖ ወይም ከዛፍ ስር ሆኖ ይቀጽላልና ዓለመ መላእክት ነው የምንለው። በእውነት በዛ ጊዜ የምናየው ሌላ ተአምር ነበረ። የዛሬን አያድርገውና አዲስ አበባ ዩኒቨርሲቲ ዶክተር ዘላለም መሰረትን አስታውሳለሁ። በደብር ደረጃ መርጌታ መስፍን የሚባሉትን አውቃቸዋለሁኝ። እንትና መገናኛ እግዚአብሔር አብ ነው የሚያገለግሉት መርጌት ኃይለ ገብርኤል ወጨጫ ማርያም ነው የሚያገለግሉት። ነይን አውቃልሁኝ። መርሃ ቀናው እዙ አዲስ አበባ ዩኒቨርስቲ ተማሪ ነበረ። አቡነ ተክላ ይማኖት ደብረአሚን አቡነ እና ቂርቆስ ያገለግል የነበረ አሁን እንግሊዝ ሀገር ነው የሚኖረው። በጣም ትልቅ ደረጃ የደረሰ ሰው ነው እሱ። እነህነን አስታውሳቸዋለሁ። በቅርብ ማስታውሳቸው የንታ ወልደ ሰማያት የሚባሉ ነበሩ። እሳቸው የቅዳሴ መምህር ክፍለ ሀገር ነበሩ። እሳቸውም የማስታውሳቸው ነው። ከጊዜው ርዝመት አኳያ ተማሪዎቹ ስማቸው ራሱ ለማስታወስ እንቸገራለን እንጂ ብዙ ከ300 እስከ 400 ተማሪ ነበር አቋቋም የሚማረው። ከሳቸው ሊቀጠበብታ የመረ ጸጋዬ ለማስተማር ከነበራቸው ፍቅር የተነሳ ተማሪ በቤታቸውም ሆነ በቤተ ክርስቲያን ተነጥሏቸው አያውቅም ነበር። እንግዲህ ከሳቸው እኔ ከማውቃቸው አንዱ እርጌታ ጽጌ ናቸው። በእጌታ ጽጌ ቀጅታ ጽጌ ከዚሁ ከሳቸው መርጌትነትን እየተማሩ እሳቸው ዝማሪ ያስተምሯቸው ዞራን ባይዶ አስመስክሮ የመጡ እሳቸው ናቸው አንዱ። ለምስክር ያህል ነው እንጂ የእሳቸው ደቀ መዝሙር የተውላ አይቆጠርም እኮ ያላቸው ደግሞ እንደ ያላቸውን ከዚህ በሚታወቀዋል እንጂ አጠቃላይ እኮ እሳቸውን የማያውቅ እሳቸው ያልተማረም ማንም የለ። ከዚህ ከመጡ ብዙ አሁን ከዚህ ከመጣን እኔም ክፍለ ሀገር የነበርኩትና በልደታ ውስጥ የነበረውን ያስተማሯቸውን ደቀ መዛሙ ለይቼ ባላውቃቸው፣ እኔ ከማውቃቸው ግን እንዲህ ሊቀ ጠበብት ጽጌ እሳቸውን ነው የማውቃቸው። እሳቸው ታሪካቸው ይነግሩኛል። ራሳቸው እዚያው ቤተክርስቲያን ብርጌትናቸውን እያገለገሉ እዚ አስተምረውን ወደ ዞራን ባለቀዋቸው አስመስክረው ይመጡት እና ማን ምን ጊዜም ከቤታቸው ከዚያ ዝማሬውን የሚቀጽልም ቅዳሴውን የሚጠይቅም ምን ጊዜም ከቤታቸውም ተማሪ አይጠፋም። ቤተ ክርስቲያንም ምን ጊዜም አይለያቸውም ተማሪ እና እስከዚህ ድረስ ነበር የሳቸው በትና፣ የሳቸው ጽናት፣ የሳቸው ብርቱነት እስከዚህ ድረስ ነበረ። መላከ ይባቤ መምህር ታደሰ እየጡ ይባላል ነው የሊቀ ጠበብት አይመራ ንሳ አባት ነኝ በእድሜ በእውቀትም ደግሞ እሳቸው አባቴ ናቸው። ልጅ ነኝ ቤተሰብም ነኝ። ዝማሬውንም ሲጀምሩ እዚህ የቤተ ክርስቲያን ጀምሩ ከቤታቸው እየመጡ ሲማሩ እኔም አካባቢ በቅርብ ስለም አልጠፋ የቤታቸው ድረስ እየመጡ እየተማሩ ዝማሬውን የእኔ ታ ሊቀ ጥበብት ራሳቸው አርመውላቸው ዙር አባ ድረስ ድረው ዝማሬ አስመስክረው የመጡ ቀኝ ጌታ ጽጌ የሚባለው ልደታ ላይ የሚገኙ አገልጋይ አባት አሉ። በዕድሜ ትልቅ ናቸው። እሳቸውም ከኔታ ባይደርሱም ግን ከፍ ዝቅ ብለው የኔታ አትምጣ ዛሬ እኔ እሱ መጣላለሁ እሱ ትማራ ላትርክም እያሉ ለተማሪዎቻችሁም እኔ እሳቸው በሚመቻቸው አይደለም እኔ መጣላችኋለሁ። ካላመማቸው በስተቀር የሆነ ጉዳይ ከሌለ ተማሪ ፈልጓቸው አንድ ተማሪ የሚፈልጋቸው ከቤታቸው ተነስተው ልደት ይሄዳሉ። ያን አንድ ተማሪ ለማስተማር ማለት ነው። የኔታ ሊቀጠበብታ የመረ ጸጋዬ በክፍለ ሀገር እያሉ ጉባኤያቸውን የተፈጥሮ ችግር ካልፈታው በስተቀር ደሞዝ አገኘሁ አላገኘሁ በሚል ምክንያት ጉባኤ በትነው አያውቁም ነበር። ከዚህ ወደ አዲስ አበባ ከማምጣታቸው በፊት በየደረሱበት ቦታ ላይ የትምህርት ቤቱ ብዙ ፈተናዎችን አሳልፈው፣ ብዙ ውጣ ውረድን አሳልፈው ጉባኤያቸውን ረሃብ በጉባኤው ላይ ሲመጣ እንኳን ጉባኤውን አልፈታም እያሉ እየተራቡ ተማሪው ተርቦ ጉባኤውን ትቶ ካልሄደ በስተቀር ደሞዝ የለኝም ደሞዝ አሳነሳችሁኝ በዚህ ደሞዝ አልሰራም ብለው ጉባኤ የለቀቁበት ጊዜ የለም። የቀጥበት አይመት ረሃብ ሲመጣ ሸነፈር ሲመጣ ተማሪው ብቻ ተቷቸው ሲሄድ ያለ ተማሪ መቀመጥ ስለማይመቻቸው ተማሪው የሚበለው ሲያጣ ከዚህ አንጻር ነው እንጂ ቦታ እየቀየሩ እስከ አዲስ አበባ የመጡበት ደሞዝ አነሰኝ በዚህ አልቀጠርም ብለው ደሞዝ ተከራክረው እንኳን በዚህ ቅጠሩ ብለው እንኳን የማያውቁ ነው የሕይወት ታሪካቸው የሚያሳየን። ሊቀ ጠበብት ታይመር ሊቀ ጠበብት ታይመረ ጸጋዬ በማይደር ስብሃት ቅድስት ልደታ ለማርያም ቤተ ክርስቲያን ተማሪዎችን ሲያስተምሩ ለሁሉም እንደየችግሩ በአቅማቸው ይረዱ እንደነበረ ነፍሰ አባታቸው ነገሩ። ወደ ልደታም ከሄዱ በኋላ እንግዲህ እንደተገለጸው ሰላሳ ሰባት ዓመት እዚያ ቦታ ላይ ይኖረዋል። ያስተማሯቸው ብዙዎቹ አሜሪካ ሄደዋለሁ። እሳቸው ያስተማሯቸው ልጆች ውጭ ናቸው ቢኖሩ እነሱ ቢገልጹት በጣም ቅዳሴ ከእሳቸው የተማሩ ዜማያ ከእሳቸው የተማሩ ተምረው ሁሉ ደው ያስመሰከሩ አሁን ካሉት ከቀኝ የጣጽዬ ውጭ ሌላ እሳቸው ተምረው አሜሪካ ያሉ ልጆች አሉ። እዚህ መተጀ ጸኝነት ሲማሩ የኔታ ካላቸው ደሞዛቸው ላይ እየሰጡ መጽሐፍ እየገዙ እየሰጡ ተማሩ እያሉ ተስፋ እንዳይቆርጡ እዚሁ ተምረው እዚሁ እንዲቀጠሩ ሰበካ ጉባኤውን ሁሉ የተማረ ሰው ይቀጠር በሰበካ ጉባኤነት ሰባት ዓመት አገልግለዋል። ነገር ግን መጀመሪያም ጀምሮ ሰበካ ጉባኤው ያከብራቸዋል። ለቁም ነገር ይገባሉ። ለሌላ ለራሳቸው ጥያቄ አይገቡም። ደሞዝ ይጨመርልኝ አበል ይጨመርልኝ ብለው ቢሮ አይገቡም። እኒ የሚማሩ ልጆች ይጠጉ፣ እኒ የሚማሩ ልጆች ይቀጠሩ፣ እየራባቸው ነው አግዟቸው እያሉ ተማሪዎቻቸውን አስተምረውም ከዚያው እንዲቀጠሉ እያደረጉ ልክ ወላጅ አልባ አሳዳጊ አባት ጭምር ናቸው። መምህር ብቻ አይደሉም። ረኃባቸውንም እያስወገዱ ልብስ ስለሌላቸው ልብስ እያስገዙ ከልጆቻቸው ሁሉ እንዲህ ያለ ተማሪ ያለ ልጆቼ፣ እንዲህ ያለ ነገር ግዙህን የሚማር ልጅ ምንም ሰው የሌለዋል እያሉ መለደታ ሲኖሩ ህይወታቸው ብዙ ደቀ መዛሙርትን አፍርተዋል። ብዙ መልካም ነገር አድርገዋል። ደግርሮበት ናቸው እና አሁን በህይወት ያሉ ዛሬ መጥተው ለምስክርነት ሜዲሊያ ላይ ይቀርባለው ብለው ታመው ነው የቀሩት እንጂ። ቀኝታ ጽዬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትንሣኤ አሳታሚ ድርጅት በአንድ ወቅት ዝማሬ መዋሲትን ለማሳተም የእጅ ጽሁፍ ሲወዳደር የሊቀ ጠበብት አይመረ ጸጋይ የእጅ ጽሁፍ ስለመመረጡ ማተሚያ ቤቱም የእሳቸውን እጅ ጽሁፍ ዝማሬ መዋሲት ማሳተሙን ሊቀ ሥዩማን ወልደሰንበት አለነ ነገሩን። አባትነታቸው አሁንም ደግሜ የምናገረው አባትነታቸው ጸጋቸው የተለየ መሆኑን አስታውሳለሁ። ትዕግሥታቸው አሁንም ደግሞ ደጋግሞ የሚመጣብኝ ነገር ነው። ሁሉም ነገር በሁሉም ነገር ሁሉንም ችግሮችን ሁሉ በትዕግሥት የማለፍ ሁኔታ ከሳቸው አይቻለሁ፣ ተመልክቻለሁ፣ ተምሬአለሁ። ሌላው ምንድነው ከእንትኑ ላይ ሳልናገረው የቀረው ይሄ ዝማሬ መዋሲት የእጅ ስራቸው ነው የእጅ ስራቸው ከአምስት መምህራን አዲስ አበባ ከሚገኙ አምስት መምህራን መጽሐፍት ቀርቦ የእሳቸው የተሻለ ሆኖ በመገኘቱ ሀያ ሺ ኮፒ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ትንሣኤ ማሳተሚያ ድርጅት ሀያ ሺ ኮፒ አሳትሞታል። ያንን መጽሐፍ ሲታተም አምስት ሳንቲም አልተከፈላቸውም ለሳቸው የተከፈላቸው ነገር የለም። በነፃ ነው። ስማቸው ብቻ ከአምስት መምህራን የሊቀ ጠበብት ዐይመረ ጸጋዬ የተሻለ ሁኖ በመገኘቱ ይህን መጽሐፍ ሊታተም ለማሳተም ችለናል የሚል ስማቸው ከመስፈሩ በስተቀር ይሄ የእጅ ሥራቸው ነው። ብራና ያወጡት እሳቸው ናቸው። ቀለም በጥብጠው ብዕር ቀርፀው የጻፉት መጽሐፍ ያመለከቱት መጽሐፍ ነውና ይሄ ትልቅ በጸሎታቸውም ነው። ለምን የገንዘብ እንትን ያላደረጉም? የተወሰነ ገንዘብ እንኳን እንዲሰጡ ወስላቸው ይ መጽሐፉ ለትውልድ ይተላለፍ። ይሄ የራሱ ትልቅነት ነው። መጽሐፉ ለትውልድ ይተላለፍ ብዬ እኔ ከገንዘብ ጋር አይደለም ድርድር ያደረኩት። መጽሐፉ ለሌላ ትውልድ ይተላለፍ ለሌላ ይትረፍ ብዬ ይህንን አድርጊያለሁ ብለው በኋላም የነገሩ ነገር ስላለ ይሄ ሁሉ ለሳቸው የእሳቸው አስተምሮ ነው ትልቅ ነገር ነው፣ ብዬ ነው የምገምተው። ከጠበብት አይመረ ጸጋዬ አስተምረው ለመምህርነት ያበቋቸው ተማሪዎቻቸው ብዙ ናቸው። በአዲስ አበባ ከእርሳቸው ተምረው ለመምህርነት ደረጃ የደረሱትን መልአከ ባቢ እንዲህ ሲሉ ነገሩ ቅዳሴ ብቻ ተምረው ከእሳቸው የቅዳሴ መምህር የሆኑ ከአስራ አምስት መምህራን በላይ ያሉ በሕይወት የነገሩኝ። ዝማሬ መዋሥዕትም እንዲሁ ወደ አስራ ሁለት በመምህርነት የተመረቁት ናቸው። ከዚህ ውጭ ድጓ ብዙ ከሳቸው ምዕራፍ ጾመ ድጓ ተምረው ለመምህርነት የበቁ አሉ። እነሱን ቁጥራቸውን ዘነገዋለሁ። እዚህ ውጭ ደቀ መዛሙርቱ ከሳቸው የቀጸለው ዝማሬ፣ የቀጸለ ቅዳሴ፣ ቀጸለ ዜማ ቀጸለ ከሳቸው ማንም ያልተማረ ብዙ ነው፣ ስፍር ቁጥር የላቸውም። የኔታ ያስተማሯቸው ቀሳውስቶቹን ሰዓታት መስተውቁ ይሄን ሁሉ ቀሳውስት ሳይቀር ሁሉም ሰው ከሳቸው የድጓ መምሮሮ ከሳቸው ምዕራፍ ይጠይቃል። የዝማሬ ማሴት መምሩ ነው ከኔታ የጠፋውን ይቀጽላል። የቅዳሴ መምሮሮ ያን ስርዓቱን የጠፋውን አንቀጽ ከኔታ ይጠይቅ ነበር። የመጽሐፍ መምህራኖች የመጽሐፍ አካሄዱን ትርጓሜውን ከኔ ከኔታ አሁን የመጽሐፍ መምህራኖች፣ የቅኔ መምህራኖች አውሻሩን የግሱን ቀመር፣ የግሱን አወራረድ ከኔታ ነበር የሚጥ። ምክንያቱም እሳቸው የያዙት ቃለ እግዚአብሔር አንዴ በቃ ተቀረጸ፣ አይጠፋም። ከውስጣቸው ከገባ በኋላ እግዚአብሔር የተሰጣቸው ጸጋ ሌላ ይጨምራሉ እንጂ ኔታ የያዙት ቃለ እግዚአብሔር አሁን አንድ በታቸው ሲተዘጋ ብቻ ነው እንጂ የዘነጉት የሚዘነጉት ነገር የለም። እና እንኳን ያልተማረ የተማረ በሙሉ አሁን ከየኔታ ቃል እግዚአብሔር ያልጠየቀ ከየኔታ ሄዶ ያልተረዳ መምህር የለም እና ያስተማሯቸው ዝማሪማ ውስጥ መምህራን 12 በላይ የቅዳሴ መምህራን ሄዶ ያስመሰክሩ 15 በላይ መምህራን ደቀ መዛሙርት እንዳወጡ የሌለው ግን የተማረው በሙሉ ብዙ እንደሆነ ነው የተረዳሁት። ከህይወት ታሪካቸው እሳቸውም ሲነግሩ ይባካል። ሊቀጠበብት አይመረ ጸጋዬ ሌላው የሚታወቁበት መለያ ጠባያቸው ደግነት ነው። ወንጌል ላይ ጠባብ አንቀጽ ከሚባሉ ትምህርቶች አንዱ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይህቺ አንድ አረፍተ ነገር ሕግና ነቢያትን ጠቅልላ የያዘች ነች። ሕገ ኦሪት ወሕገ ሐዲስ ትንቢተ ብሉይ ወትንቢተ ሐዲስ ተደምረው በዚች አንድ አረፍተ ነገር ላይ ተሰቅለዋል። ይህች መልእክት ዛሬ ላይ ከሁለት ሰዎች እስከ ሀገር ብሎም በዓለም ደረጃ የግጭት ምክንያት የሆነውን ራስ ወዳድነትን ገድላ የምትቀብር የሕይወት ትምህርት ነች። ግና ማን ተግብራት እንደ ሊቁ የዋሁ ትሑቱ ሊቀጠበት አይመረ ጸጋ ያሉ ቅዱሳን ኖሮት እንዳለፉ መላከ ይባቤ እንዲህ ሲሉ ነገሩን እንግዲህ ከደግነታቸው አንጻር እግዚአብሔር መቼም ደጋጎችን ለዚህ ቢፈተኑም እግዚአብሔር አይጠልምና፣ ቅሩ እግዚአብሔር ላይ የዋህ ልብ ነው። የዋህ ስለሆኑ እግዚአብሔር ቅርባቸው ነው። ከዚያ ከትምህርት ቤት ጀምሮ የደግነታቸው ጉዳይ ከእኔ በፊት የሚያውቋቸውም አሉ። እኔም በጣም የዋህ ናቸው ሁኔታ እኔ አንድ የነገሩ የታሪክ እስከ መጨረሻ ማረሰው ከልጅነት ጀምሮ የዋህነታቸው ለሰው የሚያደርጉት በአንዳ ቤት ወረዳ ቤተ ማርያም በነበረችው ቤተ ክርስቲያን ቁም ጽሁፍ እየተማሩ ያዝማርያም እየተማሩ በነበሩበት ሰዓት አንድ ከመን እዚህ የመጣ ተማሪ ከመጣሁ ብዙ ጊዜ ነው። እናት አባቴ ከወጣሁኝ ሀገሬን መግባት አቃተኝ። የመጣሁት በዚህኛው በሰላሌ በኩል ነው እና አሁን ሀገሬ መንዝ መሄድ አልችልም ብሎ ሲነግራቸው እኔ ወስድሃለሁ ብለው ከደግነታቸው የተነሳ ለሰው አዛኝነታቸው በማያውቁት ሀገር ከአንዳ ቤት ተነስተው አንዳ ቤትን ጨር በስማ አድርገው በአማራ ሳይንት አድርገው መንዝ ለምትደርስ 19 ቀን ነግራቸው ተጉዘው። ጓደኛቸው በማያውቁት ሀገር እየጠየቁ ማለት ነው። ትምህርታቸውን አቋርጠው እኔ አደርሳለሁ ብቻ እንትሆን አለ ብለው ከዚያ አንዳቤት ቤተ ማርያም ተነስቶ መንዝ ለመድረስ እያደሩ በየጫካው ዶሮ መንገዱ እንደዚህ ቀና አልነበረም። ድልድይ እንኳን የለም። መንገዱም እንደዚህ ጥርጊያ አይደለም። ጫካኑ ያን ሁሉ በየዋነት አስራ ዘጠኝ ቀን ተጉዘው መንዝ ጓደኛቸውን ያደረሱ አባት ቤተሰቡ ካገናኙ በኋላ ተመልሰ እናንል ሲሉ የተማሪው ቤተሰቦች እናቱ በሕይወት የሉ አልፎ ሲያገኛቸው ቆይላ አጽናና አደም ሲባሉ አማኝ ናቸው ብቼ እንዴት አደርጋለሁ ሳይሉ ከመንዝ አንስተው በመራ ቤቴ ላይሆን አድርገው በእግራቸው ዙረው ሰላሌ መጥተው እዚህ አራራ ተማርያም እና እዚህ አካባቢ ትልቅ ቦታ በዳንኤል አለ እሱን ቦታ ይተው ድብረ ድባር ምስን አይተው በእግራቸው አባይ በራ ነጭ አባይ በራን ተሻግረው ደጀን ሄደው ወጃም መሬት ከደረሱ በኋላ ነው። እዚያ አቤወት ታሪካቸው ላይ እንደተጻፈው ብቸና ዩሪስ ስቅን የሜት የገቡት በእግራቸው ከጎንደር ዙረው ሸዋን ዙረው ውጃ ምደው ለአንድ ሰው ብሎ ማለት ነው፣ ለጓደኛ ይሄ ርራይነትና የዋህነታቸው እንኳን ለልጆቻቸው ለሰው እንዲሚያደርጉ አባት ናቸው። እና የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት በመጋበዝ ነው።